እናሳ ድረስ የለህም። ሴቶች እኮ ችግራችሁ ታየው። ቤተሰብ ሩተና አብርሽ የተጣሉ ሰዎች ይመስላሉ? እስኪ ወይስ ለካሜራ ነው የተጣሉ ብቻ አላቅ፣ ምን ግራ ተጋብቻለሁ። ልክ ምንም ምንም ነገር እንዳልተፈጠረ ነው የሆነ ተጫወቶብን ዘንድሮ አብርሽ ነፍስክ አይማርም እውነት በጣም ያቃጠልከን። አንተ አንተ ነፍስክ አይማርም እውነት ለመናገር ምን አለ እንደዚህ ሁሌ ብትመጡ። አንተ ነፍስክ አይማርም ብያለሁ እውነት ለመናገር ቲክቶክ ላይ የምትለቅልን ሌላ እንዴት እንዳቃጠለን ዛሬ በተለይ አቤላ፣ ምን አለ አቤላም ባገኝ ብዬ የተመኘው ቤተሰብ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ልኝ ደህና ናቸው የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ ቪዲዮዬን ከወደዳችሁን ላይክ ሼር ሰብስክራይብ በማረግ አበረታቱ አበረታቱኝ ለማለት ፈልጋለሁ የኔ ውዶች የኔ ምርጣ ምርጦች ብያችኋለሁ እንግዲህ ዛሬ ሩታዬ በአብርሽ ቤት መታለች እንደምታዩት እንግዲ ደስ ብሎኛል ሩታዬ የኔ ቆንጆ የኔ ሀባባ የኔ ጽጌሬዳ እንኳን ሳቅሽልን። እኛ የምንፈልግ የአንቺን ሳቅን ነው። እውነት ለመናገር እንግዲህ አብርሽና ሩታ የተጣሉ ሰዎች ይመስላሉ። ቤተሰብ እኔ አንዳንዴ ይገርሙኛል። እውነት ለመናገር በቃ አሁን የተገናኙ ፍቅረኞች፣ አሁን ገና የታወቁ ፍቅረኞች አይመስልም ሲታዩ፣ ማለት ነው ሁኔታቸው። የአብርሽ በስመ አብ የአብርሽ ሁኔታ ሲታዩ እንዴት አያቸው ቤተሰብ ማለት ነው። ሩታን አይቶ እንዳማላቅ ሰው ሆነ። አያችሁ፣ ሁሌ ሩታ ይቅርታ ካልተቀበለችልኝ እዚህ ጋር ነው ሁሌ መጠራት እያለ ነበር። እንዲ አረጉድ እኮ ነው። የልጅ ጉጉት አለኝ። መቼ ነው የምትወልጂ? መቼ ነው ከወዲሽ የሚወጣው? አረጉድ ነው። እያንተስ ጎድ ነው። ምን አለህ? አሁን ሩታ ለመውለድ ሰዓት ሲደርስ ነው የልጅ ጉጉት የሚኖርህ። በፊት ነበረ እኮ መጀመሪያ ሩታ ከውርጉዝ ጀምራ ነበረ ከሩታ ጎን የምትሆነው። ዓርብ አሁን ትጻጸታለህ፣ ገና ትጻጸታለህ። እውነት ለመናገር ይህ ጥሩ ጊዜ ሳታሳልፍ ይሄ የመጀመሪያ ልጅክ እንደዚህ መሆንክ ዊ ማንኛውም ሰው እያዝና በአንተ ማለት ነው። እና እንኳን ሩታ ይቅርና እኛም በጣም አዝናናል ብቻ በሰላም ብቻ ሩታ ትውለድልን ነው መልካም ምኞቴን። እውነት ለመናገር ጤነኛ ልጅ ይስጣችሁ ለሁለታችሁም። እኛ የእናንተ መጥፎ ክፉ መጥፎ ነገር መሰማት አንፈልግም። ክፉ ነገር መሰማት አንፈልግም። እውነት ለመናገር ታረቆና አንድ ላይ ሆኑልን። እናንተ መቼ ተጣላችሁ? እንደ ሁኔታችሁ ስታዩ በቃ ምንም እንዳልተፈጠረ ሩታና አብርሽ የተጣሉ ሰዎች ይመስላሉ። እስኪ ቤተሰብ ስታዩ ማለት ነው። በጣም ነው የሚገርመኝ የአብርሽ ድርጊት፣ ሌላ ለኛ የሚለቅልን ቪዲዮ፣ ሌላ ቲክቶክ ላይ ከውሽማ ጋር ሌላ እንዴት አያችሁ? እንግዲህ እኛ ኮም ግራ ተገብተናል። ወይን ታረቆልን ወይን አንድ ላይ ሆኑልን። አረጉድኖ እናንትስ ተጫወታችሁብን። እውነት ለተመልካች ትንሽ አታዝኑ ታው፣ እኛ ላይ አትጫወቱ። እናንተ ከካሜራ ጀርባ ፍቅር ናችሁ ወይ? ስን ያልገባኝ ሁነን ለመናገር የዛሬ ሁኔታ ሲታዩ እንዴት አያችሁ? ሩታም እንደ አዲስ ዛሬ ከፍቅረኛ ጋር እንደተገናኘችን የሆነችው ሳቅ በሳቅን የሆነችው አብርሽም እንደዛ አረአረ ጉድ ነው። የእናንተስ ምን አለ ድሮ ፍቅራችሁ ተመልሶ እንደ ድሮ ብትሆኑልን እንግዲህ ሳትወልጂ በፊት ልጄን ማየት ፈልጋለሁ በእናትሽ እንሂድ እያላት ሩታ እየለመናት ነበረ። ሩታን ደግሞ አይሆኑም ቀጠሮ ገና ነው። ቀጠሮ ሳይደርስ አልሄዱም በእናትሽ ለእኔ ብለሽ ልየ ማየት ፈልጋለሁ፣ እንቅስቃሴ እንዴት እንደሆነ ማየት ፈልጋለሁ እያለ እየለመናት ነው። እና እንግዲህ ሩታ ከነገ ወዲያ ደውልልሃለሁ እሺ ብላለች በመጨረሻ ሩታዬ፣ አትጨክኝብኝ። እኔ ብቻ ነኝ አላለም፣ አንተ ብቻ ነው። ወ ወ አብርሽ መቼም መቼም ብቻ ሆኖ እኔ አይቼም አላቅም። ከፈዋላክ እንግዲህ ሌላ ቦርሳ ስላልመች ይደብረሃ። ያንተ ቡችሎች የት ሄዱ? ሩታ እንዳለችው ማለት ነው። ስለዚህ አብርሽ እባክህ በፈጠረክ፣ በእናትክ፣ በአባትክ ወደ ራስህ ተመልሰ ከዚህ ሜዳ ሀያ ማራቅ አለበ። እቺ ሴትዮ ከህይወት አስወጣ። ከሩታ ጋር ደስ የሚል ህይወት መኖር ነው ምሻልል። ከሩታ ጋር ስትሆና ነው የምታምሩ። እውነት ለመናገር ልክ እንዳወ እንዳ ወንድ ምትሆነ ሩታ ጋር ስትሆና ነው። ከሩታ ጋር ሳትሆን ሌላ በቃ ሌላ አብርሽ ነው የሚሆኑብኝ ማለት ነው። ቤተሰብ ለእኔ ነው ወይስ ለእናንተም ጥያቄ የሆኑባቸው? አብርሽ ግን ወንድነቱ ጠፋ። እናንተ ከሩታ ጋር ወንድነቱ ጠፋ፣ ሌላ አብርሽ ሆኖ ነው የተገኘው ማለት ነው። እና ምንድን ነው ነገሩ አልገባኝም። ለእኔ ብቻ ነው ወይስ ለእናንተ ነው? ለማንኛውም እንግዲህ ልጄ በእኔ ነው የሚሆነው፣ እንደኔ ሆኖ ነው የሚወጣው፣ በፍጹም በታምር በአንተ አይወጣም እያለች ነበረች እንግዲህ። ፈጣሪ ጤነኛ ልጅ ይስጣችሁ፣ መልካም ምኞቴ ነው፣ መልካም ምኞቴ ነው። ለማንኛው ድምጽ ገብቶብኛል፣ ቤተሰብ ማለት ነው። እና ለማንኛውም ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የእኔ ውዶች። ይቅርታ ድምፅ ገባ። እንግዲህ ላይክ አድርጉ። ምን እንዳልኩ አላውቅም ጭራሽ ልጅት